የሲዳማ ክልል ከተማና መሰረተ ልማት ቢሮ የሴክተሩን የ2018 በጀት ዓመት የሩብ ዓመት እቅድ አፈጻጸም ግምገማና ቀሪ ወራት ትኩረት በሚሹ ጉዳዮች ላይ ውይይት አካሄደም። የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን እንደገለጹት በክልሉ የሚገኙ ከተሞች ጽዱና ውብ ከተማ በማድረግ የቱሪዝምና የፖለቲካ ማዕከል ማድረግ እንደሚገባም ተናግረዋል። ያንድን የአገር የአገር እድገት ማሳያ መገለጫዎች ስለሆኑ በዚህ ጉዳይ ላይ እንደ ሀገርም የተሰጠው ትኩረት እንደተጠበቀው ነው። በክልላችን ባሉን በሰባቱም ከተማ አስተዳደሮች እነዚህ ከተሞች በተሰጠው ትኩረት ልክ መልማት አለባቸው። ሲለሙ ደግሞ የህብረተሰብ ተሳትፎ ወሳኝነት አለው። ህብረተሰቡ በገንዘቡ፣ በንብረቱ፣ በእውቀቱ፣ በጉልበቱ እንዲሳተፍ ሰፊ ስራ እየተሰራ ነው የሚገኘውና ኃላፊ አክሎም ይህንን ለማሳካት ወደ ታች በመውረድ ከህብረተሰቡ ጋር በጋራ መስራት እንደሚገባም ጠቁመዋል። ከተሞች ባላቸው አቅም በተለይ ህብረተሰብን በማሳተፍ አሁን የደረስንበት የአገልግሎት አሰጣት እንዲሻሻሉ፣ ገቢ በአግባቡ እንዲሰበስቡ፣ በተሰበሰበው ገቢ ደግሞ በአቅማቸው ከተሰበሰበው ገቢ መሰረተ ልማትን በመስራት የህዝቡን የልማት ጥያቄ እንዲመልሱ የመልካም አስተዳደር ችግር እንዲፈቱ እነዚህ ልዩ ለከተሞች የተሰጠ ልዩ ትኩረትና አቅጣጫ ይዘን ነው ወደ ስራ ወደ እቅድ የገባ ነው። የሐዋሳ ከተማ ከንቲባ አቶ ተክሌ ጆምባ በበኩላቸው በከተማው የተጀመሩ መሰረተ ልማቶች ሲጠናቀቁ ሐዋሳ ከተማ የቱሪዝም ከተማ እንድትሆን ይረዳታል ሲሉ ተናግረዋል። የመጀመሪያውን ምዕራፍ የኮሪደር ልማት አጠናቀን አሁን ሁለተኛውን ዙር ጀምረን ነው ያለነው። የሁለተኛውም ዙርን ለማጠናቀቅ ትንሽ ጊዜ ነው የሚቀረን። ከ80 ፐርሰንት በላይ ተኪዷል። እሱን በቅርብ ጊዜ አጠናቀን ሶስተኛውን ዙር ለመጀመር ዝግጅት እያደረገ ነው የሚገኘው። ይህ አንደኛው ሚራፍ አልቆ ሁለተኛውን ስናስመርቅ የከተማችን ውበት የሚጨምር ነው የሚሆነው። በቅርብ ጊዜ በተለየ መልኩ ኢንቨስትመንትን በይፋ የመክፈት ስራ የምናስቀጥል ነው የሚሆነው። ከተማችን የቱሪዝም ከተማ ሆና እንድትቀጥል ሀገር ደረጃ የቱሪዝም ልማት ከተማ እንድትሆን፣ የኮንፈረንስ ከተማ እንድትሆን፣ ሌላው ደግሞ የኮሪደር ልማቱም ደግሞ ለዚህ በጣም አጋዥ በመሆኑ የቱሪዝም ልማት ነው የማስፋፋትና የማጠናከር ስራ ከኮሪደር ልማት ጋር አያይዘን በልዩ ትኩረት እየሰራ ነው የሚገኘው። አቶ ሳሙኤል ቦጋልና አቶ ማስረሻ መንግስቱ የአለታ ወንዶ ከተማ ከንቲባና የዳዬ ከተማ ከንቲባ ሲሆኑ የተጀመሩ ስራዎችን እንዲጠናቀቁ የህብረተሰቡ ሚና ከፍተኛ እንደነበረም ተናግረዋል። በዚህ በኮልደር ልማት የጀመርናቸው ስራዎች አሉ። በይፋ ተጀምሮ ህብረተሰቡን አሳትፈን ገንዘብ አዋተው በራሳቸው በመንገድ ላይ ያሉ ንብረታቸውን በራሳቸው እያነሱ ገንዘብም አዋተው በጉልበትም ሆነ በአይነት እያገዙ የኮሪደር ልማት ስራዎችን እያፋጠኑ ይገኛል። ከከተማ ህዝቡ ጋር ተቀናጅተን በዝቢ ተሳትፎ እያንዳንዱ ግለሰብ በፊትለፊቱ ያለውን ቦታ እንዲያለማ በተደረገው መሰረት ነባሪዎቻችን ፍለፊታቸው ያለውን የኮሪደር ስራ በሰፊው ሰርቷል። ሁሉም ያጠናቋል። ፍለፊቱ አለው አንደኛ መንገዱን በግምገማ መድረኩ ላይም የሲዳማ ክልል ብልጽግና ፓርቲ አመራሮችን ጨምሮ በክልሉ የሚገኙ የከተማ ከንቲባዎችና የመዘጋጃ ቤት ኃላፊዎች በተገኙበት መድረኩ ተካሂዷል።